ኢትዮጵያ ያሏት ምቹ የኢንቨስትመንት እድሎች በርካታ ዓለም አቀፍ ኩባንያዎች እንዲመርጧት ምክንያት ሆኗል። በሐዋሳ ልዩ ኢኮኖሚ ዞን በተለያዩ ዘርፎች ከተሰማሩት መካከልም የቻይናው ዓለም አቀፍ ኩባንያ ታል ተጠቃሽ ነው። ታል ቤዚካሊ ግሎባል ፋክተሪ ነው። የተለያዩ ሀገሮች አሉን። ምንም እንኳን የኢትዮጵያው ስምንተኛ አመቱን አሁን ላይ የጀመርነው 2016 ዓ ም እረት ነው የጀመርነው በሰራተኛ ደረጃ ደግሞ ኦልሞስት ከአንድ ሺህ እና ከዛ በላይ ሰራተኞች አሉ። ምርታችን የምርት ክፍል ቅድም እንግዲህ እንዳየነው ሁለት ሸዶች አሉ። ከሁለት ሸዶች ደግሞ ተጨማሪ ሌላ ሁለት ሸዶች አሉ፣ ያው የፊኒሽር ጉድስ እና አራው ማቴሪያል ሶስ ያሉበት ነው። የተለያዩ አውስ ሶርስ ተቋማት ማብረውኛ ጋር ይሰራሉ። የምናመርተው ምርት በቀን ኦልሞስት እስከ 6700 ባለው ይሆናል። የሁለቱም ሸድ አንድ ላይ ሆኖ ማለት ነው። ሌላኛው ዓለም አቀፍ ኩባንያ ደግሞ የስሪላንካው ሃይድራማኒ ነው። ኢትዮጵያ ሰፊና የሰለጠነ የሰው ኃይል መኖሩ ለእኛ ትልቅ እድል ነው። ላለፉት ሰባት ዓመታት የተለያዩ አልባሳትን በው